ሆዴ ምነው ጭንቅ ጥብብ ይልብኛል ሆዴ ፈጣሪም እንደሰው ሊጣላኝ ነው እንዴ

ይገብኛል ወዴ፣ ፈጣሪ ምን ደሰው ልጣላኝ ነው እንዴ? ፈጣሪ ምን ደሰው ልጣላኝ ነው እንዴ? ጽልመት አስከትሎ

አመሰግናለን። ዛይን በአንድ መኮንንና ስንታየውን ከወደዳችሁ ባልተገደበ ድምጻችሁ በ8222 ያልተገደበ ድምጻችሁን ልሰጧቸው ትችላላችሁ። እናመሰግናለን። ሁለቱንም ቀደም ሲል መኮንን አያና 1986 የወጣው አልበም ላይ የተፈራ ነጋሽ ምን ነው ባባ የሚለውን ሙዚቃ ነበር ያቀረበልን። ይህ ሙዚቃ ግጥም የደርቤ ለማ፣ ዜማው ደግሞ የዳዊት መድፈሩ ነው። ከዛ በማስከተል ደግሞ ስንታየው የሃና ሸንቁጤን ሙዚቃ አቅርባልናለች። ነጃ በለኝ ይሄ ሙዚቃ የተስፋ ብርሃን ግጥም እንደዚሁ፣ ዜማው ደግሞ የራሷ የሃና ሸንቁጤ ነው። አበጋዝ ክብረ ወርቅ ደግሞ አቅ ቅንብሩን ሰርቶታል። ተስፋ ብርሃን እንግዲህ ከሶስት መቶ በላይ የባህልና ባህል ዘመናዊ የሚባሉ ሙዚቃዎችን በጣም ለብዙ አንጋፋ ድምፃውያን የሰጠ የግጥምና የዜማ ደራሲ ነው። እናመሰግናለን ዳኞቻችን አስተያየት ብቻ እንዲሰጡልን እንጋብዛለን። እሺ አመሰግናለሁ። ከመኮንን ሊጀምርና የተፈራ ነጋሽ መኖባባ ትዝታ ማይነር መኮንን እስካሁን በዘፈን ምርጫ ተሸወደ አታውቅም ነበር። በጣም እርግጠኛ አንተም ታውቀዋለ። ይህንን ከነ ምርጫ ነው የምቃወሙ ዘፈኑ ጥሩ ነው። እንዴት እንደ ተሸወድኩ ካላውቅም ብዙ ነገሮች ይሰማል። ግን አንድ ጥያቄ ልጠይቅ። በጣም ተስማምቶ ነው የዘፈንከው አደለ ይበቃኛል። በምልክት ነግረኸኛል። ግን ያው አንተ እስቲ መልስልኝ፣ ምክንያቱም በጣም እንደማደንቅ ታውቃለህ። በጣም ተስፋ ከሚጣልባቸው ቅድም ተናገር ያለውን ይሄንን ምርጫ እንዴት ነው እስቲ ንገረኝ። ተስማምቶ ነው የዘፈንከው ዘፍኘ ዋለሁ ትላል፣ እስቲ አንተ ንገረኝ እ ከመረጥኩት በኋላ ትንሽ አመመኝና ተኛሁኝ። ኦኬ። እና ለትሬኒንግ ስመጣ በስልክ በላኩት ኬ መስራት አልቻልኩም ትንሽ ደግሞ ነበሩና ያኛውም የመጀመሪያው ትንሽ እዛ የሆነብኝ እዛ ኬዝ ነው። ቆጣጠራል እኔም አመሀል ብዬ ብወስድ ይሻለኛል በጣም ስለምትመቸኝ አንደኛው። ሌላው ምንድን ነው እዚህ ዘፈን ላይ ያየሁት ችግር ልክ እንደ ባህል አዘፋፈን ነበረ። ቃላቶችን ሁሉ የሚወጣው የምትቀልጾ የነበረው ምክንያቱም አንደኛ ሞደርን ሚውዚክ ምንለው ወይ ደግሞ ዘመናዊ ዘፈን እንደምንለው ለምን አሬንጅመንቱ ኢምፕሮቫይዝ ሲያደረግ የተዋላል ሳክስፎን ሲሆን ሌላኪ ምናምን ክሮማቲክ ምናምን ዲያቶኒክ ምናምን ነው። እና እንደዚህ አይነት ላይ አንተ ወደ ባህል እየወሰድክ ምንም የማይተዋወቁ ነገር እና ብዙ ቴክኒኮችን ከመጀመሪያው አመጣጠስ ጀምሮ አደንቀሃለሁ። በቃ ትልቅ ደረጃ ይደርሳል። ኮንፊደንስን ምናምን ትንሽ አስተያየትን ብሰጥ፣ ማይክሮፎንን ምን ብዙ ነገሮችን እና ዘፈኑ ከአንተ ጋር ካለመዋሕዱ ፒች የሚባል ነገር መጣደም ከቅኝት መፍረስ እስክስሳድቅ ድረስ ማለት ነው ከቅድሙ አይደለም። እኔ እንደውም ቅርታ ጠይቃለሁ። ሁለተኛው ፐርፎርማንስ ከቅድሙ አይደለም። እስካሁን ከመጣህበት እንደዚህ አይነት አላቀረብክም እና እንደዚህ አይነት ጥፋት ባይደገም። ለምን አንተ ውጤት ላይ ነው በቃ የምጠብቀው። እና አላቅም እንግዲህ፣ የጓደኞቼን አስተያየት እንሰማለን አብረን ማለት ነው። ብዙ ደስተኛ አይደለሁም እና ባይደገም፣ ያንን ፔስ ጠብቀህል ብትሄድ ለምን። በጣም አቅም ያለ ልጅ ነው በቃ ተነጋግረናል። እና ይህ ድንገት አስደንግጦኝ ነው። ብዙ አልተቆጣሁም አይደል? አሪፍ ድምፃዬ እንድትሆን ስለምፈልግ ነው። ምን ታረገው ከዚህ በላይ ትለኛ እና በጣም ስለምታ አሪፍ ድምፃዬ አይስለንክ ነው። ስንታየሁ ያና ሸንቁጤ። እሺ ስንታየሁ ልጅ ድምፃዊ መሆንሽን ያሳየሽበት መድረክ ነው ለእኔ። እንከኖቹ ቢኖሩት ማለት ነው። እንከኖቹ ደግሞ ሲምፕል ናቸው። የመጀመሪያው እና አቅምሽን ያሳየሽበት ኮንፊደንስሽን በደንብ እያዳበርሽ እየመጣሽ ድምጽሽን እየሰማን መጣ። ምንም ሳትሳቢ ስንታየሁ የምትባል ድምፃዊ እንደዚህ አይነት ከለር አላት፣ ወደ አልበም ብትመጣ ሲንግል ብታወጣ ምናምን የሚለው ይሄ በጣም ሚያስደስት ነው። ከዚህ በኋላም አሪፍ አሪፍ ነገሮችን እየመረጥሽ እንደምታስደሚምን እርግጠኛ ነኝ። አሁን ችግር ብዬ ማነሳው ዘፈኑ የጀመረው ከሁለተኛው ራውንድ ነው። ሁሌ ነው እንዳንቺ፣ ሁለተኛው ዙር ነው የምትጊውና፣ ለምንድን ነው እንደዚህ የሚፈጠረው? ስለዚህ ሻላ ከሁለት ፊልሙን ተመልከቹ። ይሄ ላንቺ በጣም ትልቅ ትምህርት ነው። ከሱ ጀምረሽ፣ ከመጀመሪያው ጀምረሽ ዘፈኑን እንደዚህ ብትጀምሩ ይሆን አለበት። ሁሌ አንቺ ዘፈን ሲጀምር ከሁለተኛው ዙር ነው እና ከመጀመሪያው ዙር ጀምረሽ ብትሰሪ ምንም ጥያቄ የለውም። በቀያንቺ ስት መጪ እንደነግጣለን ማለት ነው። ስለዚህ ጥሩ ጥሩ ነንበሮች፣ ከዚህ በኋላ አሪፍ አሪፍ የዘፈን ምርጫ አርጊ። በጣም ትልቅ ፕሮግረስ ነው እያሳየሸ። በጣም ደስተኛ ነኝ ባንቺ። መልካም ድል መኝላቸዋል። እሺ፣ መኮንን አያና፣ የተፈራ ነጋሽ ምነው ባባ የሚለውን ዘፈን እኔ በምርጫ እስማማለሁ። ከማን የምለየው ምርጫ ትክክል ነው። ጥሩ ምርጫን የመረጥከው ከአንተ የድምጽ ሥርዓት ጋርም በደንብ የሚሄድ ነገር ነው። እዚህ ለያየሁት እኔ ደግሞ መጀመሪያ ስትገባ በጣም ፍራቻ ያለው ነገር እንደሆነ ያስታውቃል። ትንሽ ምንድን ነው በራሴ ያለመተማመን ነገር ይታይብ ነበር። ከዛ እየሞቀ ሲሄድ መካከል ላይ እንደገና ጥሩ ሆንክ፣ መልሶ ደግሞ አላቅም መታመምህንና አለማጥናትህን የምታውቀው አንተነ እኛናቅም ያንድን ግን በደንብ አጥንተው ከመጣህ እዚህ ጋር እኛን ለማሳመን የአንተ ኮንፊደንስ እንደሆነ መምጣት ነው እንጂ ያለብህ። እዛ ጋር ታምሜ ነበር የሚለውን ስሜት ይዘ እዚህ ጋር ስትመጣ ማካከል ላይ ማደንብ መሆን የቻለ ማለት እንደሚችል እያሳየ መልሶ እንደገና በቃ ወጣ ገባ እያልክ ነበረ። አንዴ በቃ ስሜቱን አጋባብን ስን መልሰ ደግሞ የመጀመሪያው እንዲህ መፍራት በፊትማ ጭራሽ ልብ ምትህን ሁሉ ማዳመጥ እስኪቻል ነበር። የመጀመሪያው አካባቢ ፍራቻ በጣም ያስታውቅ ነበር። እንዲህ አይነት ስሎ ዘፈኑ ስሜት ይፈልጋሉ፣ ስሜት ይፈልጋሉ። በደንብ ኤክስፕሬስ ማድረግ አለብህ። ዜማው በትዝታ ማይነር ውስጥ ነው ያለው። ቅኝቱን ለመጠበቅ በጣም ውስጡ ፎከስ ደሆነ መቆየት አለብህ። ያንን ሁሉ ያደባላለቀብህ ታምሜ ነበር የሚለው እሱ ያንተ ኢሹ ነው። እኛ እናቀውም አደል? ያንን ነገር በደንብ አድርገ ማሸነፍ ትችልበት ነበር። በዘፈን ምርጫ እኔ ተቃውሞ የለኝም። ለምን ብዙ ቦታዎች ላይ ከለሩን በደንብ የሚያሳዩ ጥሩ ነገሮች ስላየውበት ማለት ነው። ቅኝት ችግር ነበረው፣ እውነት ነው። እንኳን ተፈርቶለት በትዝታ ማይነር እንደዚሁም በጣም ጥንቃቄ የሚፈልግ ኪ ስለሆነ ማነው ቅኝት ስለሆነ በጣም እዚህ ላይ ልታስብበት ይገባል። በተረፈ ይህንን ቆንጆ ድምጽህን የሚያበላሹ ነገሮች አታድርግ። ማለት እንዴት ነው? በቃ በኮንፊደንስ አጥንተው በዝቀኝት ውስጥ ከታች እስከ ላይ ያሉትን አንድ ኦክታቭም ይሁን ሁለት ኦክታቭ በደንብ አጥንተህ እዛ ውስጥ ጉሮሮ መገራቱን አስበህ ነው መምጣት ያለብህ እዚህ ጋር እነዚህ ነገሮች ከተስተካከሉ የእውነት የእውነት የእውነት በጣም ጥሩ ድምጻዊ ይወጣል ብዬ ነው የማስበው። ስለዚህ በነዚህ ነገሮች ላይ በደንብ ስራ። ቀኝቱን መስተካከል አለበት። በራስ የመተማመን ነገርን በደንብ ይዘ ነው መምጣት ያለበት። ፍራቻ እንዳለ በጣም ይታይ ነበር። እሱን ነው የምነግር። ስንታየሁ ስፍኔ። ሀና ሸንቁጤ፣ በቃ ትክክለኛ ምርጫሽ በደንብ አድርጎ ላንቺ ጉሮሮ የተሰፋ እስኪመስል ድረስ ነው ዘፈኑ ሲያምርብሽ የነበረው። ና በደንብ ስሜቱንም ወደኛ አጋብተሻል። አማን ካለው ጋር በጣም የምስማማበት ነገር መጀመሪያ ላይ ሆኑም ሞቀሽ ግቢ ሁሌ መድረኩን ከለመዱ በኋላ ሳይሆን ሲገቡ ጀምሮ አሳማኝ ነገር ይዞ መምጣትን ከአሁኑ መለማመድ አለብሽ። በተረፈ በጣም የሚሰጥሽን አስተያየት ተግባር ላይ አውለሽ ነው አሁን የመጣሽው። ና በዚህ አይነት ከቀጠልሽ ትልቅ ቦታ የሚያስደርስሽን አቅም ይዘሽ ነው የምትሄጁ በዚህ በሚያምር ድምጽ። ስለዚህ በጣም ላደንቅልሽ ወዳለሁ። ተቀባዮቹን በጣም ጥሩ ነበሩ፣ እነሱንም አመስግኝልኝ። እና ቃላትን ደግሞ አንዳንድ ቦታው ላይ ጎለምለም የሚሉትን ነገሮች ለማስተካከል ሞክሪ። ቃላት በደንብ ጥርት ብለው መልዕክቱን እንዲያስተላልፉ። በተረፈ በጣም ጥሩ ነበረ። መልካም እድል ለሁለታችሁ። መኮንን ስንታየሁ፣ በድጋሚ ተገናኘን። እኔ መኮንን፣ አንተ ያልከውንም አማን ያለውንም አልስማማም። አንተም ፐርፎርማንስ እንደታመመሰው አይደለም፣ ጥሩ ነው። አማንም እንዴ ያማረረበትን ምክንያት አላገኘሁትም። ለእኔ በጣም ጥሩ ነው የተሰማኝ። ምርጫውም ጥሩ ነው፣ አቀራረቡም ጥሩ ነው። ትልቁ ፕሮብለም የነበረው ቅኝት ነው። ገና ከሲጀምር ጀምሮ የቅኝት ችግር ነበረ። ይታወቃል ግን፣ የዛን ያህል መጥፎ ነገር አልተሰማኝም። እኔ እንግዲህ ራሴን ካልተጠራጠርኩኝ መስተቀር አላቅም። ከዛ አንድ ነገር አሁን ኦብዘርቭ ያደረግኩት እስከ ዛሬ ድረስ ያላየሁት ነገር ምንድን ነበረ? ምንም ኢፈርትለስ የሆነ በቃ ፐርፎርማንስ ነው። የምታውቀው አትጨነቅም ስዘፍን። ይሄ ማለት በጣም ከባድ ዜማ ነው። በቃ ልነግርህ ልገልጽልህ ከምንችለው በላይ በጣም ከባድ ዜማ ስትራክቸር ነው ይዘህ የመጣኸው እና እንደ ቀልድ ነው ያዜምከው። እንደ ቀል በቃ ሶ ኬርለስ ያስመስልሃል። ስትታይ ምንም ይፈርት የለህም፣ በቃ ፍሪ የሆነ ነው የምትጫወተው። እኔ እሱን ነው ኦብዘርቭ ያደረግኩት። ከዛ ስትጠየቅ አዎ ታመሜ ነበር እንደዚህ ምናም ብለ እጅ ሰጠህ። ማን ያውቃል ቃል መታመምህን? ኧረ አሪፍ ነበር የሰራሁት ምናምን እንኳን የሚባለው አይደለም? እንዴ እንዲ፣ አዎ ተስማምቶ የሰራሁት ምናምን ነው ማለት የነበረብህ። እንደዛ ድረስ አልተሰማኝም እኔ እውነት ጥሩ ነው የተሰማኝ። በቃ ትልቁ ችግር እኔ። ቅኝት ነው። ከዛ ደግሞ ኢሞሽን ኢሞሽናል ወይም ስሜት የምንለው ነገር ጋር የሆነ ብሶታዊ ነገር ነው አይደለም? ዘፈኑ እህ አህ ሚለበት ቦታ ላይ በቃ እሱን ነው ሚስ ያደረክል ይላል። በደንብ የሚብከነከን ቦታ ኮ ነው አይደል? እሷን ቃል ወስደ ብክንክን የምታስብለው ስሜት እሷ ጋር ነው ያለችው። እሱ ሲዘፍን ሰምተሃል አይደል? እሷ ጋር በጣም የተለየ ስሜት አለው። በቃ ብክንክን ብሎ ብሶቱን በደንብ የሚገልጽበትና የዘፈኑ ሀሳብ ራሱ ሲጠቃለል ግጥም ውስጥ ምን ደካክሞኝ አግኝቶኝ ባለቀን ገደለኝ የሚለው ፓርት በቃ እሱን ነው የምትገልጸው። ሌላ ነገር የለውም። መጥፎ ስሜት አልሰማኝም። ግን ቅኝት ላይ ያለህን ነገር በደንብ ማሻሻል አለ። ስንታየው፣ አሁን ከዚህ ፐርፎርማንስሽ ምን መረዳት አለብሽ መሰለሽ? የዘፈን ምርጫ ማለት እንዴት ወሳኝ ነገር እንደሆነ በጣም የሚደንቅ ፐርፎርማንስ ነው የነበረሽ። የሚደንቅ ፐርፎርማንስ እውነቴን ነው የምልሽ። 10 ሺህ አይደለም የሰጠሁሽ፣ ግን ለሰጠሁሽ ጋር አብሮ ጭብጨባ አለ። በዚህኛው የሆነ ነጥብና ጭብጨባ ማለት ነው። ሶ በጣም በቃ ጉልበትሽ የተገለጸበት የድምጽሽ ውበት በደንብ የተገለጸበት ስሜትሽ መድረክ ላይ የነበረሽ ነገር ኢነርጂሽ፣ ብዙ ነገሩ አሁን የመጀመሪያው ፐርፎርማንስ ላይ እንደዚህ ያልሆነበት ምክንያት በቃ የአንቺ ሙዚቃ ስላልነበረ ዜማ ምርጫሽ በጣም ካስተካከልሽ፣ እውነቴን የምልሽ በጣም ሻይን የምታደርጊ በጣም ግሩም ነበር። ያው የቅኝት የሆነ በጣም ሲሪየስ የሆነ ችግር ነው የነበረው። ልክ አሁን ይህንን ዜማ ስታስቢ ወደ ላይ ያሉ ዜማ ክፍሎች ይበዙታል አይደል? ከዛ ደግሞ በጣም በጉልበት የሚዘፈኑ ስሜት ያላቸው ከዛ የባህል ተች ያላቸው ምናም ሰው እንደዚህ አካባቢ ነኝ ብለሽ ራስሽን እዛ አካባቢ መፈለግ ይኖርብሻል ማለት ነው። ከዛ ውጪ በጣም በቃ ቆንጆ ነበር። እናመሰግናለን ዳኞቻችን።